እስካሁን ድረስ በነበሩ በይህንን ቢያውቁ ፕሮግራማችን ቴክኖሎጂ ከተለያየ አንጻር በማየት እናንተ ተመልካቾቻችን ብታውቁልን ያልናቸውን አስተማሪ፣ አዝናኝ፣ ቁም ነገር አስጨባጭ ፕሮግራሞችን ወደ እናንተ አድርሰናል። ዛሬም የፕሮግራማችን ሰዓት ደረሰና ይህንን ብታውቁልን ብለን እስካሁን በይህንን ቢያውቁ ፕሮግራማችን ስሙን አንስተን ከማናቀው ስለ እሱም ፕሮግራም ካልሰራንለት በዓለማችን ነዋሪዎች ዘንድ በተወዳጅነቱ ከሚዎች ሁሉ ቀዳሚ ደረጃ ላይ ስለሚገኘው እግር ኳስ ይህንን ብታውቁልን ብለን አሁን ላይ እግር ኳስና ቴክኖሎጂ ቴክኖሎጂ ምን ያህል እንደተጣመሩ ልነግራችሁ ወደድን። እስከ ፕሮግራሙ መጨረሻ አብራችን ቆዩ። እግር ኳስ በሁለት ቡድኖች መሀል የሚደረግ ጨዋታ ብቻ አይደለም። እግር ኳስ ስሜት ነው። እግር ኳስ ደስታ ነው። እግር ኳስ ፍቅር ነው። በዓለም ካሉ ከየትኛውን ቋንቋዎች በላይ ሰዎች ቃል ሳያወጡ የሚግባቡበት የዓለማችን መግባቢያ ቋንቋ ነው። እግር ኳስ እግር ኳስ በ90 ደቂቃ ውስጥ የተጠቀለለ ልዩ ታምር በውስጡ የያዘ ነው። በዚህ ልዩ ታምር ምክንያት ብዙዎች የደስታን ባንብተዋል፣ ልባቸው ተሰብሯል፣ በንዴት ጭሰዋል። ከሚገባው በላይ ስሜታዊ ሆነዋል። በደስታ ስሜት ሰክረው ጮቤ ረግጠዋል። ልክ መርዶ እንደተረዳ የቅርብ ሰውን እንደቀበረ ሰውም ስቅስቅ ብለው አልቅሰዋል። ለብደትም የቀረበ ደስታን ተደስተዋል። ብቻ እግር ኳስ ከልብ አፍቅረውታል፣ በስሙም ሁሉ ነገር ሆኖለታል፣ አሁንም ይሆኑለታል ታዲያ ይህ የዓለማችን ቁጥር አንድ ተወዳጅ ስፖርት እግር ኳስ በጊዜ ሂደት ትናንት ከነበረው ቅርጽ እየቀየረ ዘመናዊነትና ቴክኖሎጂን የሙጥኝ እያለ ይገኛል። በቢሊዮኖች ዶላሮች የሚንቀሳቀሱበት እግር ኳስ ጨርቃቸውን ጥለው ለሚያብዱለት ደጋፊዎች የሚመጥን ጥራት ያለው ጨዋታንና ተጫዋች ለማሳየት ቴክኖሎጂን በተለያየ መልኩ እየተጠቀመበት ይገኛል። ቴክኖሎጂ እያንዳንዱ የእግር ኳስ ጨዋታዎች ከሚደረጉበት ሜዳ አንስቶ ደጋፊዎች እስከሚመለከቱበት ብሎም እያንዳንዱ ተጫዋቾች ከሚሰለጥኑበት እና አዳዲስ ተጫዋቾች ሰዎች ከሚመለመሉበት ሂደት ድረስ ገብቷል። እግር ኳስ የተወዳጅነቱን ያክል በጣም አጨቃጫቂና አወዛጋቢ ስፖርት ነው። የእግር ኳስ ታሪክ ውስጥ በተለያየ ጊዜዎች ታሪክ የማይዘነጋቸው አወዛጋቢ ክስተቶች ተከስተዋል። የማራዶና የእግዜር እጅ ከተባለችው በእጅ የተቆጠረች ጎል አንስቶ የተለያዩ ከጨዋታ ውጪ የሆኑ ጎሎች ጎል ተብሎ የተቆጠሩበት፣ ገብተው እንዳልገቡ የተሻሩ ጎሎች፣ ያለጥፋታቸው በቀይ ካርድ የወጡ ተጫዋቾች፣ ኢፍታዊ ዳኛዎችን ጨምሮ የተለያዩ ተጫዋቾችንና ደጋፊዎችን እሰጥ አገባ ውስጥ አለፍ ሲልም ጸብ ውስጥ የከተቱ በርካታ ክስተቶች በእግር ኳስ ታሪክ ላይ ተከስተዋል። በእግር ኳስ የሚፈጠሩ የክርክርና የጸመነሻ ክስተቶችን ለማስቀረት ታስቦ የቪዲዮ አሲስታንስ ቴክኖሎጂ ወይም ቫር ለእግር ኳስ ዓለም ተዋወቀ። የባር መምጣትን የእግር ኳስ ቤተሰቦች በተለያየ ስሜት ነበር የተቀበሉት። ግማሾቹ በቃ ከእንግዲህ ኳስ ጣዕሙን አጣ ሲሉ፣ በተቃራኒው ደግሞ ኢ ፍትሃዊነት መድኃኒቱን አገኘ የሚል አስተያየቶች ተሰጥተዋል። የባር መምጣት እግር ኳስ ቀድሞ የነበረውን ቅርጽ በእጅጉ ቀይሮታል። አሁን ላይ የእግር ኳስ ስቴዲየሞች በተጫዋቾችና ደጋፊዎች ብቻ ሳይሆን የተጫዋቾቹን እያንዳንዱ እንቅስቃሴዎች ለመቅረጽ በተገጠሙ ካሜሮች የተሞሉ ናቸው። አሁን ላይ አንድ የኢንተርናሽናል የእግር ኳስ ጨዋታ በአርባ በላይ ካሜራዎች ይቀረጻል። ተጫዋቾች በሜዳ ላይ የሚያደርጉት እያንዳንዱ እንቅስቃሴዎች ይቀረጻል። በዚህም ዳኞች ካይናቸው ውጪ የሆኑ ማንኛውም እንቅስቃሴዎች በባር ቴክኖሎጂ በመታገዝ ፍትሐዊ ውሳኔ እንዲወስኑ ይረዳቸዋል። ከባር ቴክኖሎጂ መምጣት በኋላ በርካታ አወዛጋቢ ክስተቶች በባር አማካኝነት መልስ አግኝተዋል። ሌላው ቴክኖሎጂ በእግር ኳስ የገባበት ዘርፍ የተጫዋቾች ስልጠናና ምልመላ ላይ ነው። አሁን ላይ ተጫዋቾች ወደ ሜዳ ሲገቡ የሚያደርጉት መለያ ማልያና ታኬታ ብቻ አይደለም። እያንዳንዱን የሜዳ ላይ እንቅስቃሴያቸውን መቆጣጠሪያ ጂፒኤስ ትራከርም አድርገው ወደ ሜዳ ይገባሉ። በዚህም አንድ ተጫዋች በየጨዋታው በጂፒኤስ ትራከር አማካኝነት በምን ያህል ፍጥነት ይሮጣል፣ በአንድ ጨዋታ ስንት ኪሎ ሜትር ያካልላል የሚለውን በጂፒኤስ ትራከር አማካኝነት ማወቅ ይቻላል። ብለውም ተጫዋቾቹ የሚያሳዩት ብቃትና እንቅስቃሴ ተመዝግቦ በዲጂታል ዳታ መልክ ይያዛል። ይህም ተጫዋቹ ያለውን ጠንካራና ደካማ ጉን በማወቅ በየጨዋታው የተሻለ እንቅስቃሴ እንዲያሳይ መረጃውን ይጠቀሙበታል። አሁን ላይ እያንዳንዱ የ90 ደቂቃ ጨዋታዎች በሚሊዮን የሚቆጠሩ ዳቶች ይመዘገቡበታል። እነዚህ መረጃዎች ደግሞ በተለያዩ ዘመናዊ ኮምፒውተር ስርዓቶች አማካኝነት ተቀናጅተው እንዳስፈላጊነታቸው ለሚመለከተው አካል ይከፋፈላሉ። እነዚህ መረጃዎች ለክለቦች፣ ለሚዲያዎችና ለደጋፊዎች ይሰጣሉ። ከእግር ኳስ ሜዳ ላይ በስልጠና ወቅትም ሆነ በጨዋታ ጊዜ የሚሰበሰው መረጃዎች ለክለቦች ስኬት ትልቅ ሚና ይጫወታል። ሌላው ቴክኖሎጂ እግር ኳስ ላይ እየጠቀመ ያለው አሰልጣኞችን ነው። አሁን ላይ የአንድ ዋና አሰልጣኝ ረዳት አሰልጣኞች ሰዎች ብቻ አይደሉም። አንደኛው ረዳት አሰልጣኙ ቴክኖሎጂም ነው። በየጨዋታው ያሉ የኳስ ቅብብሎች የተጫዋቾች እያንዳንዱ ሩጫዎች፣ የተጫዋቾችን የኳስ ንክኪዎች በአይ ኮምፒውተር ማሽኖች ይመዘግባል። አሰልጣኞች ውሳኔ ለመወሰን በራሳቸው ላይ ብቻ አይገደቡም። ታክቲካል ብሬክዳውኖችን የተጫዋቾችን የጊዜው የብቃትና የጤንነት ሁኔታዎች መጠቀም ስላለባቸው የማጥቃትና የመከላከል ስትራቴጂዎች በአይ አማካኝነት አሰልጣኞች ይታገዛሉ። ለዚህም የተለያዩ ሱፐር ኮምፒውተሮች መረጃዎችን በማርቀቅ ለአሰልጣኞች ያቀርባሉ። ቴክኖሎጂ የተጫዋቾችን ብቻ ሳይሆን የተመልካቾችንም ሁኔታ ቀይሯል። ተመልካቾች ባሉበት ቦታ ሆነው የሚደግፉት ክለብ ጨዋታን በኢንተርኔት አማካኝነት ሲመለከቱ እያንዳንዱ ተጫዋች የሜዳ ላይ እንቅስቃሴ ቁጥሮችን መከታተል ከሚችሉበት ጊዜ ላይ ደርሰናል። ሌላው ቴክኖሎጂ እግር ኳስ ላይ የቀየረው ነገር አዳዲስ ተጫዋቾች የሚመለመሉበት መንገድን ነው። ቀጣዩ የዓለማችን ሮናልዶ ወይም መሲ የሚተካውን ባለተሰጥኦ ታዳጊ ተጫዋች ለማፍራት በኤአይ ቴክኖሎጂ የታገዘ ምልመላዎች የዓለማችን ክለቦች ማድረግ ጀምረዋል። ከጊዜ በፊት ቴክኖሎጂ በሌለበት አዳዲስ ተጫዋቾችን ለማውጣት በሙያው የበቁ አሰልጣኞች በያገሩና በየአካባቢው በመሄድ ካላቸው እግር ኳስ እውቀት በመነሳት አቅም አላቸው፣ አቅም የላቸውም እያሉ ተጫዋቾችን ይመለመሉ ነበር። ብዙ ጊዜ የእግር ኳስ መልማዮች አቅም አለው ብለው የመረጡት ተጫዋች ከታሰቡ አቅም በታች ሲገኝ ይስተዋል ነበር። አሁን ጊዜ ተቀይሮ በትንሽ የሰው ኃይል በብዙ የቴክኖሎጂ ገዛ የዓለማችን አዳዲስ ምርጥ ምርጥ ተጫዋቾች በቴክኖሎጂ ታግዘው የተለያዩ ክለቦች እየመለመሉ ይገኛሉ። አንድ ተጫዋች ሲመለመል ምን ያህል በፍጥነት ይሮጣል፣ ምን ያህል ከፍታ ይዘላል ኳሰስ ይዞ በምን ያህል ፍጥነት ድሪብላ ያደርጋል የሚለውን ሰው ሳይሆን በአይ የታገዘ ሲስተም አውቆ ይተነትናል። ሜዳ ላይ ብቻ ሳይሆን ከሜዳ ውጪ የተጫዋቾች አይምሮ ፍጥነት፣ ነገሮችን በትኩረት የመረዳት አቅምና ሌሎች ሁኔታዎችን የተለያዩ ቴክኖሎጂዎችን በመጠቀም ይፈተሻሉ። በዚህ ሂደት ላይ አርቲፊሻል ኢንተለጀንስ ትልቅ የሆነ ሚናን እየተጫወተ ይገኛል። እግር ኳስ በሰዎች ዘንድ ያለው ተወዳጅነት ሳይቀንስ በቴክኖሎጂ እየዘመነ ይገኛል። ከዚህም በላይ ደግሞ በመጪው ዓመታት ቴክኖሎጂ ከዚህ በላይ እግር ኳስን እንደሚያዘምን ለመገመት የእግር ኳስ አዋቂ ተንታኝ መሆን አይጠይቅም። ብቻ ከጊዜው ጋር የዘመነ እግር ኳስ እንደምናይ እርግጥ ነው። የዛሬው ፕሮግራማችንን ከመዝጋታችን በፊት አንድ መልካም ምኞት እንመኝ። የሀገራችን እግር ኳስና ተጫዋቾች አርገውና ዘምነው በቴክኖሎጂ የሆነ በአካላዊ እውቀታቸው ተለውጠው በዓለም ትላልቅ ክለቦች ላይ ኢትዮጵያዊ ስምና ደም ያላቸው ተጫዋቾችን ለማየት፣ የሀገራችን ብሔራዊ ቡድን ደግሞ በዓለም አቀፍ ጨዋታዎች ላይ ውጤታማ ቡድን ሆኖ ለመመልከት ያብቃን እያለን የዛሬውን ፕሮግራማችን አበቃን። ሰላም።